በስም አብ ወልድ መንፈስ ቅዱስ አህዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት ስድስት በዚች ቀን የታላቁ ነቢይና ካህን የሳሙኤል እናት ቅድስት ነቢይት ሐና አረፈች። ይህችም ቅድስት ከሌዊ ነገር ናት። የታሃርም ልጅ ህቃና አገባት። ፋናና የምትባልም ሌላ ሚስት አለችው። እርሷም ወላድ በመሆኗ ሐና ልጅ ስለሌላት መካንም ስለሆነች ሁልጊዜ ትገዳደራት ነበረ። ሐና ግን ፈጽማ በማዘን አትበላም አትጠጣም። ባሏ ህልቃናም ያረጋጋታል፣ ማረጋጋቱንም አልተቀበለችውም። በሊቀ ካህናቱ በኤሊ ዘመንም ወደ ቤተ እግዚአብሔር ወጣች፣ እያለቀሰችና እያዘነች በእግዚአብሔር ፊት ጸለየች። እንዲህም ብላ ስለትን ተሳለች፣ አቤቱ ልጅ የሰጠኸኝ እንደሆነ በሕይወቱ ዘመን ሁሉ ለአንተ የሚያገለግል አደርገዋለሁ። ካህኑ ኤሊም አያትና እርሷ የወይን ጠጅ ጠጥታ እንደ ሰከረች አሰበ። እርሷ በዝምታ በልቧ ትጸልይ ነበርና በቁጣና በግሳጼ የወይን ጠጅ ጠጥተሽ ወደዚህ ወደ እግዚአብሔር ቤት ለምን መጣሽ? አሁን ሂጅ ስካረሽን በእንቅልፍ አስወግጀ አላት። እርሷም እንዲህ አለችው፣ የወይን ጠጅ ከቶ አልጠጣሁም ልጅ ያጣሁ በመሆኔ በልቤ አዝናለሁ እንጂ ካህን ኤሊም አጽናናት። እንዲሁም ብሎ ባረካት፣ የእስራኤል ፈጣሪ የለመንሽውን ይስጥሽ፣ በሰላም ሂጅ። በቃሉም አምና ወደ ቤቷ ገባች። ከዚህ በኋላ ጸንሳ ወንድ ልጅን ወለደች። ስሙንም ሳሙኤል ብላ ጠራችው። ጦትንም ባስጣለችው ጊዜ ወደ እግዚአብሔር ቤት ይዛው ወጣች። ወደ ካህን ኤሊም አቀረበችውና እንዲህ ብላ አስረዳችው። ከአሁን በፊት ልጁን ይሰጠኝ ዘንድ ወደ እግዚአብሔር ስጸልይና ስለምን ያየኸኝ ሴት ነኝ። ልመናዬንም ሰምቶ ይህንን ልጅ ሰጠኝ። አሁንም በሕይወቱ ዘመን ሁሉ ለእግዚአብሔር አገልጋይ ይሆን ዘንድ አመጣሁት። ከዚህ በኋላ ሀና እግዚአብሔርን አመሰገነችው። ልቤ በእግዚአብሔር አምኖ ጸና የሚለውን ጸሎትና ትንቢትን እስከ መጨረሻው ተናገረች። ይህም በዳዊት መዝሙር በመጨረሻ ከሙሴ መሐሌ ቀጥላ ተጽፋለች። ከዚህ በኋላ እግዚአብሔርን አገልግላ በሰላም አረፈች። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ አይማረን። ለዘላለሙ አሜን። በዚችም ቀን በዋሻ ውስጥ የሚኖር ቅዱስ አባት አባ ጳንጠሌዎን አረፈ። ይህም ቅዱስ በሮሚ ሀገር፣ በንጉስ ቀኝ ከሚቀመጡ ከነበሩ ከከበሩ ሰዎች ወገን የተወለደ ነው። በታናሽነቱም ወደ ጊዜ ወደ መሆነ ኮሳት ገዳም ወሰዱት። በበጎ ምክር እውቀትን እየተማረ በመጸለይና በመጾም በዚያ አደገ። ከዚህ በኋላ ከቅዱሳን ከስምንቱ ባለንጀሮቹ ጋር ወደ ኢትዮጵያ በንጉስ አልአሜዳ ዘመን መጣ። በአንድነትም ጥቂት ዘመን ኑረው ከዚህ በኋላ እርስ በርሳቸው ተለያዩ። ቅዱስ ጰንጠሌዎንይሆንም ከታናሽ ተራራ ላይ ወጥቶ ርዝመቱ አምስት ክንድ አግድመቱ ሁለት ስፋቱ ሶስት ክንድ የሚሆን ዋሻ ለራሱ ሰራ። ጠፈሩም አንድ ድንጋይ ነው። ከጥቂት ቀዳዳ በቀር በር የለውም። በውስጡም ሳይቀመጥ ሳይተኛ ያለ መብልና ያለ መጠጥ 45 ዓመት ኖረ። ቆዳው ከአጥንቱ እስኪጣበቅ በእንባ ብዛትም ቅንድቡ ተለወጠ ተመለጠ። በሽተኞችን በማዳን የእውሮችንም አይኖች በመግለጥ ብዙ ተአምራትን አደረገ። በአንዲት ቀን በማታ ጊዜ እንጨት ተከለ። እስኪ ነጋ ድረስም አድጎ ትልቅ ዛፍ ሆነ። ወዲያውም ደረቀና ደቀ መዝሙሩ ፈልጦ አነደደው ፍሕሙንም በልብሱ ቋጥሮ ለማይጠን ተወሰደው። የናግራንን አገር ያጠፋት ምእመናኖችንም የገደላቸውን አይሁዳዊ ንጉሥ ሂዶ ሊወጋው ንጉሥ ካሌብ ባሰበ ጊዜ በጸሎቱ ይረዳው ዘንድ ይህንን አባት ጰንጠልዮንን ለመነው። እርሱም በስራው ሁሉ ላይ ችሎታ ያለው እግዚአብሔር በጠላቶች ላይ ድል አድራጊነትን ሰጥቶህ በድህና በፍቅር አንድነት ትመለሳለህ አለው። ንጉሱ ካሌብም ከናግራን ሀገር በደረሰ ጊዜ ከከሃዲው ንጉስ ከፊንሐስ ጋር ተዋጋ። ድል አድርጓቸውም ከሃዲያንን ሁሉ እንደ ቅጠል እስቲረግፉ አጠፋቸው። አባ ጰንጠሊዮንንም በጦርነቱ መካከል ጠላቶቹን ሲያሳድዳቸው እንዳዩት ብዙዎቹ ምስክሮች ሆኑ። ከዚህ በኋላ ንጉሥ ካሌብ ከድል አድራጊነት ጋር በተመለሰ ጊዜ መንግሥቱን ትቶ በዚህ አባት እጅ መነኮሰ። ከነ ዋሻ ውስጥም ከዋሻ ውስጥም ገብቶ በጾምና በጸሎት እየተጋደለ ኖረ። ይህም ቅዱስ አባ ጴንጠሌዮን ተጋድሎውን በፈጸመ ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ ወደ እርሱ መጣ። ስሙንም ለሚጠራ መታሰቢያውን ለሚያደርግ፣ ገድሉንም ለሚጽፍ ቃል ኪዳን ሰጠው። እንግዲህስ ድካም ይበቃሃል እረፍ። ያን ጊዜም አጥንቶቹ ተነቃነቁ። በፍቅር አንድነትም አረፈና በዚያ በዋሻ ውስጥ ተቀበረ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ብና ከሚባል አገር ከኤጲስቆጶስ እንጦኔዎስ የምስክርነቱ መታሰቢያ ነው። በረከቱ ከኛ ጋር ትኑር አሜን። በዚችም ቀን የስሙ ተርጓሜ አዋቂ የሆነ የእንባቆም ነቢይ መታሰቢያው ነው። ይህም ቅዱስ ከስምዖንና ከዮሴፍ ነገድ የወሳፍጥ ልጅ ነው። ዜናውም በግንቦት ወር በ24 ተጽፎ አለ። በዚህችም ቀን የሀገረ አቴና ኤጲስቆጶስ ቅዱስ ዲዮናሲዮስ በሰማዕትነት አረፈ። ይህም ቅዱስ በአቴና ሀገር በእውቀቱና በመራቀቁ የከበረና ከፍ ከፍ ያለ ነው። በአቴናው ከተማ በአዋቂዎቹ የመሳፍንት አንድነት ከአማካሪዎቹ አንዱ እርሱ ነው። ቅዱስ ሐዋርያው ጳውሎስ ወደዚያ በደረሰ ጊዜ ሃይማኖትን አስተምሮ የክርስትና ጥምቀትን አጥምቆ በአቴና አገር ኤጲስቆጶስ አድርጎ ሾመው። ብዙ ድርሳናትንም ደረሰ። ከእርሳቸውም አንዱ ክብር ይግባውና ስለ መድኃኒታችን ስቅለት የደረሰው በዕለተ ዓርብ የሚነበብ አንዱ ነው። የእምነቱም ምክንያት እንዲህ ነው። ከዕለታት በአንዱ በፍልስፍናው ቤት ተቀምጦ ሳለ፣ የአቴናም ፈላስፋዎች በእርሱ ዘንድ ተሰብስበው ነበረ። እርሱ ለሁሉም አለቃ ስለሆነ፣ በዓርብ ቀን ቀትር ሲሆን ፀሐይ ጨለመ፣ ታላቅ ንውፅ ውስታም ሆነ። አሕዛብ ሁሉ ደንግጠው እጅግ ፈሩ። ቅዱስ ዲዮናስዮስንም በዓለም ውስጥ የሆነውን ጌታችን ሆይ አስረዳን ብለው ጠየቁት። እርሱም ፀሐይን፣ ጨረቃንና ከዋክብትን መረመረ፣ ጸጥ ብለው አገኛቸው። ደግሞ ባሕሮችን፣ ትልቁንም በዓለም ዙሪያ ያለውን የውቅያኖስን ወሰን ባሕር መረመረ እሱንም ጸጥ ብሎ አገኘው። ከዚህ በኋላ አርስጣላባ የሚባል የፈላስፋና መጽሐፍን አንስቶ ሲመራመር በውስጡ እልመክኑን የሚል አገኘ። ይህም ህቡ አምላክ ወረደ፣ ወገኖቹም በእርሱ ላይ ተነስተው ሰቀሉት ማለት ነው። በዚያችም ጊዜ ልብሱን ቀዶ ታላቅ ሐዘንን አዘነ። ከበታቹ ምሁራን ያየውን አስረዳቸው፣ ያስረዳቸውም ዘንድ ለመኑት። እርሱም ሁሉን ነገራቸው። እነርሱም ይህንን ሰምተው ታላቅ ፍርሃት ፈሩ። ደቀ መዝሙሩ ኦሲፎስንም የሆነውን ሁሉ የዚያንም ቀን ስሟን፣ ሰዓቷን፣ ወሯን፣ ዘመኗን እንዲጽፍ አዘዘው። ዳግመኛም በጣዖታቱ ቤቶች በደጃፋቸው እልመክኑን እያሉ እንዲጽፉ አዘዘ። ከአስራ አራት ዓመትም በኋላ ቅዱስ ሐዋርያው ጳውሎስ ወደ አቴና አገር መጣ። ክብር ይግባውና የመድኃኒታችን የኢየሱስ ክርስቶስን መውረዱን ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነብሷ ነብስን ነስቶ መወለዱን መከራ መቀበሉን መሰቀሉንና መሞቱን በሶስተኛውም ቀን መነሳቱን ማረጉን በሕያዋንና በሙታን ለመፍረድ ዳግመኛ መምጣቱን አስተማረ። የአቴና ሰዎችም የሐዋርያውን ስብከት በሰሙ ጊዜ እጅግ አደነቁ። ወደ ዲዮናስዮስም ሩጠው እንዲህ ብለው ነገሩት አንድ ሰው ዛሬ ወደ ሀገራችን መጥቶ እኛ የማናውቀውን ወይም ከእኛ በፊት የነበሩ አባቶቻችን የማያውቁትን በአዲስ አምላክ ስም አስተማረ። ዲዮናሲዎስም ልኮ ሐዋርያ ጳውሎስን ወደ እርሱ አስመጥቶ በሀገራችን ውስጥ በአዲስ አምላክ ስም የምታስተምረው ምንድን ነው? አለው። ቅዱስ ጳውሎስም በአደባባያቸው መካከል አልፌ ሲሄድ በአማልክቶቻቸው ቤቶች በደጃፍ ላይ እልመክኑን የሚል ጽሑፍ አየው። ይህም የማይመረምር አምላክ ወረደ ማለት ነው። እኔም ለእናንተ የምሰብከው ይህንኑ ነው ብሎ መለሰ። በዚያንም ጊዜ ከ14 ዓመት በፊት ያጻፈውን ያንን መጽሐፍ ያመጣው ዘንድ ኦሲፎስን አዘዘው። ሁለተኛም ጊዜውንና ወራቱን ሐዋርያውን ጠየቀው። እርሱም በመጋቢት ወር በ27 ዓረብ ቀን በስድስት ሰዓት ክብር ይግባውና ጌታችን ኢየሱስ ክርስቶስ ያን ጊዜ እንደተሰቀለ ፀሐይም እንደጨለመ ምድርም እንደተናወጠች አስረዳው። የአቴና ሰዎችም ይህንን በሰሙ ጊዜ ከቅዱስ ዲዮናሲዮስ ጋር ክብር ይግባውና በጌታችን በኢየሱስ ክርስቶስ አመኑ። የክርስትና ጥምቀትንም አጠመቃቸው። ዲዮናሲዮስንም በእነርሱ ላይ ኤጲስቆጶስን አድርጎ ሾመው። የቤተ ክርስቲያንንም ስርዓት እየተረጎመ እርሱ ነው ከዚህ በኋላ በባሕር አቅራቢያ ወዳለ አገር በመሄድ በሐዋርያት ዘመን አስተማረ። ብዙ ወገኖችንም ክብር ይገባውና በጌታችን አሳመነ። ድንቆች የሆኑ ብዙዎች ተአምራቶችን አደረገ። ከሃዲ ንጉሥ ጠማቴያኖስም ይዞ ጽኑ ሥቃይን አሰቃየው። ከዚያም የከበረች ራሱን በሰይፍ ቆረጡት። የተቆረጠች ራሱንም በእጁ ይዞ ሁለት ምዕራፍ ያህል ጎዳና ተጓዘ። ሁለተኛም የደቀ መዛሙርቱን ኦሲፎስንና የኦሪያኖስን ራሶቻቸውን ቆረጠ። የሰማዕትነት አክሊልንም በመንግሥተ ሰማያት ተቀበሉ። ለእግዚአብሔር ምስጋና ይሁን፣ እኛንም በሰማዕታት ጸሎት ይማረን፣ በረከታቸው ትደርብን ለዘላለሙ አሜን። በዚች ቀን ቅዱሳን ረዋቅና እንጦንዮስ በሰማዕትነት አረፉ። የአባ በጸሎተ ሚካኤልም መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የሴት ልጅ የሄኖስ የእረፍቱ መታሰቢያ ነው። የእግዚአብሔርንም ስም መጥራት የጀመረ ይህ ሄኖስ ነው። ሄኖስም መቶ ዘጠና ዓመት ኖረ፣ ቃይናንንም ወለደው። ቃይናንም ከወለደው በኋላ ሰባት መቶ አስራ አምስት ዓመት ኖረ፣ ወንዶች ልጆችንና ሴቶች ልጆችን ወለደ። በቅዳሜ ቀንም አረፈ። መላ ዕድሜውም ዘጠኝ መቶ አምስት ነው። በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ጥቅምት ስድስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ዲዮናሲዎስ ሐዋርያዊ፣ አባ ጰንጠሊዮን ዘጾማዕት፣ ቅዱስ እንባቆም ነቢይ፣ ቅድስት ሐና ነቢይት የሳሙኤል እናት አንደኛ ሳሙኤል ከአንድ እስከ ሁለትን ያነበቡ ቅዱሳን ኦፊስፎርና ኦሪያኖስ ሰማዕታት፣ አቡነ በጸሎተ ሚካኤል ኢትዮጵያዊ ፍልሰቱ ቅዱስ ሄኖስ ነቢይ። ወርሃዊ በዓላት፦ ቅድስት ደብረ ቁስቋም፣ አባታችን አዳምና እናታችን ሄዋን፣ አባታችን ሄኖህና እናታችን ሃይከል፣ ቅዱስ ኤልያስ ነቢይ፣ ቅዱስ ባስሌዮስ ዘቄ ሳርያ ቅዱስ ዮሴፍ አረጋዊ፣ ቅድስት ሰሎሜ፣ አባ አርከስሉስ፣ አባ ፀጌ ድንግል፣ ቅድስት አርሴማ ድንግል። ምንም እንኳን በለስም ባታፈራ በወይን ሐረግም ፍሬ ባይገኝ የወይራ ስራ ቢጎል እርሾችም መብልን ባይሰጡ በጎች ከበረከቱ ከበሩ ከበረቱም ቢጠፉ ላሞችም በጋጡ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ዘአቅረብኩ ማይሌተ አዘኪሬ አይላፈ እምለተ ጸመርኩ ዘልፈ ለእላ ያነብብ ታወከብ ዘንዴቴ መጽሐፈ እንተረሳይ ከእግዚኦ